የታዋቂዋ ካራክተር የማሻ ታሪክ የተፈጠረው አንድ ትንሽ ሴት ህፃን በድብ ምክንያት ህይወቷን ስላጣች እንደሆነ ታውቃላችሁ። በልጆች ዘንድ በጣም ተወዳጅ ከሆኑት ተከታታይ ፕሮግራም ውስጥ ማሻና ድቡ በዋነኝነት መጠቀስ ይችላል። ነገር ግን ይህ ፊልም ለአዋቂዎች እንኳን የሚያስደነግጥ የጀርባ ታሪክ አለው። እኔ የምናውቀው ማሻና ድቡ ፊልም ከመጽሐፍ እንደተወሰደ ነበር። ነገር ግን ከዚህ መጽሐፍ ጀርባ ያለው ፅንሰ ሀሳብ ወይም አነሳሽ ሀሳብ ለብዙዎች በጣም የሚረብሽ ሆኖ ተገኝቷል። ይህንን የሚገርም ታሪክ ለመረዳት ሶስት ስለ ማሻና ድቡ ፊልም የሚናገሩ ታሪኮችን ማየት ይኖርብናል እና ቀስ በቀስ ምን ያህል አሳዛኝ እንደሆነ ትገነዘባላችሁ። ሰብስክራይብ እና የደውላን ምልክት መጫን እንዳትረሱ። ይህ ሲፖራ ቲቪ ነው። በማሻና ድቡ ተከታታይ ፊልም ላይ የአራት ዓመት ህፃን ልጅ በሩሲያ ጫካ ውስጥ ስትዝናና ያሳዩናል። ይህም በፊልሙ የተለያዩ ክፍሎች ውስጥ በተለያዩ የሩሲያ ፊደሎች በተጻፉ ቃላት ይጠቁሙናል። ማሻ በጣም ጠንካራ ልጅ ነች። በጣም አስቸጋሪምም ከመሆኗ የተነሳ በአካባቢው የሚገኙ እንስሶች የእሷን ድምፅ ሲሰሙ በድንጋጤ ከቦታው ይጠፋሉ። በጫካው ውስጥ ትንሽ ዞር ዞር ካለች በኋላ የአንድ የጫካ ወታደር ቤት አገኘች። ወደ ውስጥም ትገባለች። ልክ እንደ ማንኛውም አስቸጋሪ ሕፃን ቤቱን በአንድ እግር ማቆም ጀመረች። ይህ በእንዲህ እንዳለ ደግሞ ከርቀት አንድ ድብ ቤቱን እያቀረበ እናያለን። በእርግጥ ይህ ድብ በሰርከስ ውስጥ ለብዙ ዓመታት የሰራና ጡረት የወጣ ድብ ነው። ይህ ድብ ምግብ በመፈለግ ላይ ሳለ በቤት ውስጥ ይችኑ ሕፃን ሊያገኛት ቻለ። በግልጽ ማሻ እንደሌሎቹ እንስሳት እንደ እንደፈራት ያስታውቃል። ነገር ግን እሷን ከቤቱ ለማስወጣት ሁሉም ነገር ያደርጋል። ምንም ያለ ለማስወጣት ቢሞክርም በአንድም ወይም በሌላ መንገድ ተመልሳ ቤት ውስጥ ያገኛታል። ውሎ አድሮ ማሻና ድቡ ጓደኛሞች ይሆናሉ። ከዛ ቀን ጀምሮ ማሻና ድቡ የተለያዩ ጨዋታዎችንና ጊዜያትን አንድ ላይ ያሳልፈዋል። በጣም ቀላልና ለቤተሰብ ተስማሚ የሆነ ታሪክ ይመስላል አይደል? እንግዲያውስ ይህንን ፊልም ያነሳሳ የቻለውን ታሪክ እስክትሰሙ ደግሞ ተከታተሉኝ። ማሻ እና ድቡ በተሰኘው የሩሲያ ተረት ውስጥ ማሻ በሩሲያ ውስጥ በምትገኝ ትንሽ መንደር ውስጥ የምትኖር ትንሽ ልጅ ነበረች። ከአያቶቿ ጋር ትኖራለች እና በየቀኑ ፍራፍሬ ለመልቀም ከጓደኞቿ ጋር ወደ ጫካ ትወጣለች። አንድ ቀን ከጓደኞቿ ጋር ጫካ ውስጥ እንድትጫወት እንዲፈቅድላት ወንድ አያቷን ጠየቀችው። ነገር ግን አያቷ በጫካ ውስጥ ከሚኖረው አስፈሪ ድብ እንድትጠነቀቅ በጥብቅ ነገራት። ምንም ይሁን ምን ከጓደኞቿ መለየት እንደሌለባት በግልጽ ነገራት። ማሻም በዚህ ጉዳይ ላይ በጣም ጠንቃቃ እንደምትሆን እና እሱን መጨነቅ እንደሌለበት ነገረችው። ከጓደኞቿ ጋርም ቀጥታ ወደ ጫካው ሄደች። ነገር ግን ከተጫወተች በኋላ በነገሮች ትኩረቷን ተሰርቃ ጓደኞቿ ያሉበትን መንገድ አጣችሁ። ጓደኞቿን ለማግኘት ብትጮህም ማንም አይሰማትም ነበር። ከደቂቃዎች በኋላ አንድ ቤት አገኘች። የመደበኛ ሰው ቤት ስለሚመስል እርዳታ ለመጠየቅ ገባች። ነገር ግን ማንም ሰው አልነበረም። ማሻ ቤት ውስጥ ከገባች ከጥቂት ጊዜያት በኋላ አስፈሪው የጫካ ድብ እንዲሁ ገባ። ማሻም በድንጋጤ እንዲለቃት በፍርሃት ጠየቀችው። አስፈሪውና ተናዳጁ ድብ ማሻ መሄድ እንደማትችል አሁን የእሱ ታጋጅ እንደሆነችና ከአሁን በኋላ ለድቡ ምግብ ፍለጋ በየቀኑ መውጣት እንዳለባት ካልሆነ ግን እንደሚገላት ነገራት። ማሻ ከድቡ ጋር ከሆነች ቀናት አለፏት። በየማለዳው ለድቡ ምግብ ፍለጋ ትወጣ ነበር። የቤቱንም ክፍል ታጸዳለች። ብዙውን ጊዜ ማሻ ድቡን እንዲለቃት ትማጸነዋለች። ነገር ግን ድቡ ሁል ጊዜም ቢላትና እሱን ካልታዘዘች ምን እንደሚፈጠር ያስታውሳታል። አንድ ቀን ማሻ ብዙ እንጆሪ ኬኮችን ለማዘጋጀት ሐሳብ መጣላት። ድቡም ሲደርስ ምን እያደረገች እንደሆነ ጠየቃት። ማሻም እነዚያን ኬኮች ለቤተሰቦቿ ማድረስ እንዳለባት ነገረችው እና ልክ እንዳደረሰች ወዲያውኑ ወደ ቤቱ እንደምትመለስ ነገረችው። ያው እንደተጠበቀው ድቡ አይቻልም አላት። ይልቁኑ እሱ ራሱ እንደሚያደርስላት ነገራት። ማሻም ተስማማች፣ ግን ድቡ በኬክ የተሞላውን ቅርጫት እንዳይከፍተው ለማረጋገጥ በአካባቢው በሚገኘው ረዥም ዛፍ ላይ ወጣ እንደምትከታተለው አሳወቀችው። ከደቂቃዎችም በኋላ ድቡ አየሩ ጥሩ መሆኑን ለማረጋገጥ ወጣ አለ። ያኔ ማሻ ተደብቃ ቅርጫት ውስጥ ገባች። ድቡም ተመልሶ ቅርጫቱን ተሸክሞ ለማድረስ መንገዱን ጀመረ። ከትንሽ ጉዞ በኋላ ድቡ ደከመው። ከዛፉ አጠገብ በማረፍ ቅርጫቱን ከፍቶ ከነዛ ኬኮች ውስጥ አንዱን ቢበላ ጥሩ ሀሳብ ነው ብሎ አሰበ። ነገር ግን የማሻ ማስጠንቀቂያ መልእክት በድቡ ጭንቅላት ውስጥ አስተጋባ። ማሻ ከረዥሙ ዛፍ ላይ የተመለከተችው እንደሆነ እርግጠኛ ነበር። ስለዚህ ቅርጫቱን ከመክፈት ተቆጥቦ መንገዱን ቀጠለ። መንደሩ ጋር ከመድረሱ ጥቂት ሜትሮች ርቀት ላይ ብዙ ውሾች ድቡን ማባረር ጀመሩ። የማሻ ማያት ይህን ድምፅ ሰምቶ ወደ ጫካው ወጣ። በዚህ መሃል ማሻ ከቅርጫቱ በመውጣት በፍጥነት ወደ አታሮጠች። በዚህኛው የማሻና ድቡ ተረት ውስጥ ያለው ድብ ክፉ ሊሆን ይችላል። ይህም የማሻን ሕይወት አደጋ ላይ ይጥላል። ነገር ግን ሁሉም ነገር ቢሆንም የገባውን ቃል ግን ጠብቋል። በእርግጥ የታሪክ የተፈጠረው ድቦች ምን ያህል አደገኛ ሊሆኑ እንደሚችሉ ነው ማስጠንቀቅ ነው። ድቦች ከሌላ የዓለም ክፍሎች ይልቅ በሩሲያ በጣም የተለመዱ ናቸው። ነገር ግን በተለይ ይህኛው ታሪክ የተፈጠረው በእውነተኛው የማሻ አሰቃቂ ጉዳይ ነበር። ስለዚህ ማሻና ድቡ የተሰኘውን ድራማ በተለመደው እይታ ላለማየት ከፈለጋችሁ ከኔ ጋር መሆናችሁን ቀጥሉ። ከመቀጠላችን በፊት ግን ቪዲዮን እየወደዳችሁት ከሆነ ኮሜንትና ሼር ማድረግ አትርሱ። የማሻና ድቡ እውነተኛው ታሪክ የተከሰተው እንደ ኤሮፓያን አቆጣጠር በ1820 ዓመተ ምህረት ነበር። እዚህም ማሻ በሩሲያ በምትገኝ ትንሽ መንደር ውስጥ የምትኖር ልጅ ነበረች። ነገር ግን አሰቃቂው ክስተት የሚጀምረው የሰርከስ ትርኢት ወደ መንደሯ ብቅ ሲል ነበር። ማሻ በድቦች የተማረከች ልጅ ነች እና በሰርከሱ የድብ ትርኢት ለማየት በጣም ጓግታ ነበር። ወላጆቿን እንዲወስዷት ጠየቀቻቸው፣ እነሱም ተስማሙ። ነገር ግን ሰርከሱ ሙሉ ሲካሄድ አንድም ድብ አልቀረበም ነበር። ማሻ በዚህ በጣም አዘነች። እሷ ከምንም በላይ ድቦቹን ማየት ነበር የፈለገችው። ስለዚህ ወላጆቿ በትርኢቱ ትኩረታቸው ተወስዶ ሳለ የታሰሩ የዱር እንስሳት ወደሚገኙበት ቦታ ሾልካ ሄደች። እዚያው አንድ ድብ ተቆልፎበት አየች። ማሻ ይህ ድብ በቀላሉ እንደ የቤት እንስሳና እንደ ለመደ እንስሳ አስቦ ነበር። አስታውሱ ማሻ የአራት ዓመት ሕፃን ልጅ ነበረች። ቁልፍ አግኝታ የድቡን ቤት ከፈተች። የሰርከሱ ሰራተኞች ድቡ የሚያሰማውን ድምፅና አንዲት ትንሽ ልጅ ስትጮሰሙ በፍጥነት የዱር እንስሳታቸውን ለማረጋገት የሚጠቀሙባቸውን መሳሪያዎችን በመያዝ ሄዱ። ግን ብዙም ሳይቆይ ድቡ ማሻን ባሰቃቂ ሁኔታ እንደገደላት ሊመለከቱ ቻሉ። ይህ ታሪክ በሰዎች ዘንድ በጣም ታዋቂ ሆነ። በዚህ ታሪክ ምክንያት ነበር ተረቱ ሊፈጠር ይቻለው እና ከዚያም ማሻና ድቡ ተከታታይ አኒሜሽን ድራማ ሊፈጠር ችሏል። በተጨማሪ ደግሞ በተከታታይ አኒሜሽን ድራማ ውስጥ ያለው ቤት ስለዚህ ነገር ይነግረናል። በድቡ ቤት ውስጥ የተከማቹት ሽልማቶች ድቡ ያኔ በሰርከስ ስራ ውስጥ ያገኛቸው ነበሩ። ይህ ደግሞ የማሻና ድቡ ተከታታይ ድራማ 100% ከተረት መጽሐፉና ከእውነተኛው ታሪክ የተነሳ ፈጠራ እንደሆነ ይነግረናል።